በጣም ገብቶ ከራሷ ከራስ ጌዋ ቆመ። ብርሃኑም በቤቷ ሞላ እንደ ቀንም ሆነ ጎናንም ጎኗንም መታ መታ አደረጋት። ያን ጊዜም ከእንቅልፏ ነቃች፣ ተነስታም ያየችውና ደነገጠች፣ እንደሞተችም ሆነች። ራእይ ከዚያ አስቀድማ አልተገላጠላትም ነበርና እጁንም ዘርግታ፣ እጁም ዘርግቶ ቀሰቀሳት፣ ፍርሃትም ከርሷ አራቀላት። እንግዲህ በጠዋት ተነስተሽ ቀንዲል መብራት ውስጥ ዘይት ወስደሽ መላ ሰውነትሽን ቢዩና በጥሩ ውሃ ታጠቢ። ጥቂትም በውሃ ውስጥ ጨምረሽ ጠጪ። ከዚህ ደዌ ትድኛለሽ። ነገር ግን የተሳልሽውን ልኝን ስለትሽን ሳታደርጊ እንዳትቀሪ አላት። ከዚህ በኋላ በነጋ ጊዜም ከእንቅልፏ ነቅታ ያች ሴት ፈጥና ተነሳች። የእግዚአብሔርን መልአክ እንዳዘዛት አደረገች። ወዲያውም ጤንነቷን አገኘች። ከሰውነቷም እንደውሃ ፈሳሽ ያለ ነገር ወጣና ያን ጊዜ ዳነች። ከዚህ በኋላ የተሳለችውን ስዕለቷን አስራ ሁለት ወቄት ወርቅ ለቤተ ክርስቲያን ሰጣች። ከዚያን ጊዜ ጀምሮ እድሜዋ ሙሉ የመላእክት አለቃ የቅዱስ ሚካኤል መታሰቢያ ከማድረግ አላቋረጠችም። የቅዱስ ሚካኤልንም በዓል አላስታጎለችም። እስከ ሞተች ድረስም ስለ ቸርነቱ በፍጹም ልቧ እግዚአብሔርን ስታመሰግን የቅዱስ ሚካኤልንም ድንቅ ስራውን ስትመሰክር በቅዱስ ሚካኤል አማላጅነትም እንደተፈወሰች ለሁሉ ስትናገር ኖረች። የመላእክት አለቃ በቅዱስ ሚካኤል አማላጅነትም ወደ መንግስተ ሰማያት ገባች። እኛንም ይጠብቀን፣ አይለየን፣ ያድነን፣ ይታደገን በአማላጅነቱ ያመነውን የጥምቀት ልጆቹን ሁሉ በክንፎቹ ይሰውረን። የበደል ሐሩር እንዳያጠወልገን ገሃነመ እሳት እንዳያቃጥለን በአማላጅነቱ ጋሻ ይሰውረን። የጠላት ጦርሁ እንዳይወጋን ከነፍስና ከሥጋ ደዌ ይፈውሰን። የአጢአትን ሞት እንዳገኘን በየዕለቱ በየሰዓቱ ይጎብኘን። የዘመን ሐዘን እንዳያስታግዘን ከመውደቅ ያድነን። መልአኩን በዓሉን ለማድረግ የተሰበሰበውን ለዘላለሙ አሜን። ሚካኤሎ ሚካኤሎ መተን

ሶስናን ከደረበናን ሰለስቱ ደቂቅን ከእቶነ እሳት የሰውርን እኛንም ከልዩ ልዩ ፈተና የሰውርን። በሰላም እንዳሳደረን በሰላም ያውልን። ጸሎታችንን፣ ልመናችንን፣ አገልግሎታችንን፣ ጾማችንን ሁሉ ወዶ ይቀበልልን። ለሀገራችን ሰላምን፣ ለህዝባችን ፍቅርን ያደልልን። በዛሬ ዕለት መታሰቢያ የተደረገላቸውን የኃይለ ሚካኤልን የወለተ ስላሴን በዓለ መገነት ያሳርፍልን። አቡነ ዘበሰማያት